ለኮሜንታተሮች ቆንጆ የሆነ መልስ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን በሙሉ በትዕግስት መከታተል ነው ያለባችሁ። መክተቡ የት ነው ብላችሁ ለጠየቃችሁ ልጆች ከፊል የት ነው የምናገኘው ብላችሁ ለጠየቃችሁ ልጆች፣ ተጨማሪ ደግሞ ኢቃማ ኑሯችሁ ፓስፖርት የሌላችሁ ፓስፖርት ኑሯችሁ ደግሞ ኢቃማ የሌላችሁ ተጨማሪ ደግሞ ከጠለብ ጠፍታችሁ ፓስፖርት ወይም የኢቃማ ቁጥር እጃችሁ ላይ የያዛችሁ ልጆች፣ በቃ አንድ አጠቃላይ ለሁሉም የሚሆን መልስ ሰጥቻለሁ። ከእናንተ የሚጠበቀው ይሄን ቪዲዮ ወደፊት እስከ መጨረሻው ድረስ ጆሮ ሰጥታችሁ እንድታዳምጡ ፈልጋለሁኝ። ነገር ግን አደራ ምላችሁ በኦንላይን፣ በዋትሳፕ፣ በቴሌግራም እየመጡ የሀበሻን ባህሪ ታውቃላችሁ ተጉርጓር ቆፍሮ ያወጣል፣ የኛ ሀበሻ ብራችሁም፣ በኦንላይን ላሰራልሽ፣ ፓስፖርት ላስወጣልሽ፣ ኢቃማን ላሰራልሽ፣ ከፊል አግኝቼልሻለሁ እያሉ ብዙም የሚያጭበረብሩ ሰዎች ስላሉ ተጠንቀቁ። ረህመቱላሂ በረካቱህ ውድና የተከበራች ውድ ቻናላችን ቤተሰቦች እንደ ናቸው ወንድም ክርስቲያን ወንድማችን ሰላም ብያለሁኝ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮችም ላይክ፣ ሸር ያደረጋችሁ አበረታቱን። ዛሬ ደግሞ እንግዲህ የተለየ ቪዲዮም አይደለም ለኮሜንታተሮች መልስ ልመልስላችሁና እንዲሁም አያይዤ ደግሞ ልነግራችሁ ነው የመጣሁት። አሁት ነገር ግን በትዕግስት ለማዳመጥ ሞክሩ ውዶች ይ በትዕግስት ከ ያዳመጣችሁ እውነቴን ነው የምላችሁ። እዚህ ቪዲዮ ላይ ሁሉንም ተናግሬያለሁ። እኔ ግን ለምን እንዳልሰማችሁ አላቅም። ለምን አትሰሙም? እዛውም እየሰማችሁ እንደገና ጥያቄ ትጠይቃላችሁ። እንደዛ ሆኖ ደግሞ አይሆንም፣ ተረጋግታችሁ ማዳመጥ አለባችሁ። ይቃማ አይሰራም እያላችሁ የምትታለሉ ልጆች እውነት እራሳችሁን አታታሉ ይሰራል። የሚሰራው ደግሞ እንደነገርኳቸው ሁሉም ኢትዮጵያዊ ሁሉ ይቃማ ማሰራት ማለት ሁሉም ኢትዮጵያዊ የሆነ ሰው ሁሉ ይቃማ ማሰራት ይቻላል ማለት አይደለም። ሳዑዲ ያለ ኢትዮጵያዊ ሁላ ይሄኮ ቃማው አሁን የተፈቀደው በጠለብ የጠፋ መቶ፣ ደግሞ ከፊሉ ቃማውን የበለቀበት ሰው ይሄ ነው እንዲህ አይነት ሰው ነው ኢቃማ የሚያሰራው። እሱም ደግሞ የኢቃማው ቁጥር የፓስፖርቱ ቁጥር ከፊል ከፊል የሚሆነው ሰው ብር ያስፈልጋል። የፓስፖርት ቁጥር የኢቃማ ቁጥሯን አውቃችሁ የፓስፖርት ቁጥሩን ካላወቃችሁት ደግሞ በፕሪንት ማሳብ ይቻላል። ወይም ደግሞ ሀገር ቤት ምናልባች ኮምፒውተር አስቀምጣችሁ ከሆነ ቤተሰብ መጠየቅ ትችላላችሁ። ስለዚህ የቃማ ቁጥራችሁና የፓስፖርቱ ቁጥራችሁ ካለ ይቻላል ማሰራት። እንዲሁም የቃማዊቱን ቁጥር ከያዛችሁ ትችላላችሁ። ነገር ግን ፓስፖርቱን ብቻ ይዛችሁ ይቃማ ያልያዛችሁ ልጆች፣ የቃማ ቁጥራችሁን ያልያዛችሁ ልጆች ማሰራት አትችሉም። ብራችሁን እንዳትበሉ። ይሄንን ነው ምላችሁ። ፓስፖርት የሌለን እንችላለን እንደመልሽልኝ። ይሄ ይቻላል ለው በፕሪንት ማሳብ ይቻላል። እንደገና ደግሞ አገር ቤት ቤተሰቦቻችሁን ጠይቁም። ብዙ ኮሜንት ነው ያለው። ስለዚህ ተኮሜንታችሁ ውስጥ አንዳንዱን ያኔ አይቸዋለሁኝ። ስለዚህ መመለስ ያለብኝን ልመልስ። እንዲሁም ዘነም የሚያደረጋለ የስንት አመት ነው እህቴ? የስንት አመት ነው? አስራ አንድ አመት ሁኖኛል በአላህ ንገሪኝ አለች። አንሻ የአስራ ሁለት አመት ነው ያየት ተከፈለው። አስር ሺ ስምንት መቶ አምሳ ብር አንቺ አስራ አንድ አመት ከሆነች ምንድ ነው የምታደረጊው? ስድስት መቶ ሪያል አለብሽ። ስድስት መቶ በአመት ማለት ነው። ስድስት መቶን በአስራ አንድ ታባዣለሽ። ከዛ አሁን በፊቱ ከፊልሽ ወጥተሽ ጠፍተሽ ከሆነ የምሰሪው እንደተናዙል ስለሚቆረጥ ስለሚታሰብ፣ ሁለት ሺህ ብር የመክተብ ትከፍ ያለሽ። አስራ አንድ አመት ሙሉ ደግሞ ይቃማሽ ስላልታደሰ አንድ ሺህ ብር ፊክስድ የሆነ ነው። ይሄ ሀላስ ቋሚ የሆነ ነገር ነው። ከአንድ አመት በላይ ቃማው ሳይታደስ የቆየ ሰው አንድ ሺህ ብር ይከፍላል። አሁን አይሻ ትቺ ያለሽ ማለት ነው ቁጥሩ ካለሽ ሌላ ደግሞ ማሬ፣ በአላህ መልሽልኝ፣ እንዳታልፊኝ ከጠለብ ከጠፋው አስር ዓመቴ ግን ፓስፖርት ብቻ ነው ያለኝ እና ማሰራት እችላለሁ ወይ ወላሂ፣ እናቴ ታማሚ ናት፣ እሷን እንኳ ማየት ብችል ብላለች። አንድ እህቴ ደግሞ ማሬ፣ ፓስፖርቱ ብቻ አይደለም ኢቃማየቱ፣ ይዘሻ ቢሆን ኑሮ ፓስፖርትሽ ሂሳብ ነበረ። ግን አንቺ ደግሞ ፓስፖርትሽ ነው ያለው፣ ኢቃማ ቁጥርሽን አታውቂውም፣ ስለዛ አትችይም። አላህየ እናትሽን አፍያ ያድርግልሽ ማለት ነው ማሬ አሁን በጠፋ ማሰራት ይችላል ነው አለ አለ እህቴ። በአላ መልሽ፣ ከጠፋ ሁለት ወር የፓስፖርት አዲስ ነው የቃማዬ ማለ ይቻላል። ሎይ በአላ መልሽልኝ ድብን አርገስ ትችላለሽ አንቺ። በቃ እንደውም ያንቺ ቀላል ነው። ቀራማ ራሱ የለብሽም። ቢኖርብሽ ራሱ ያንድ አመት ስድስት መቶ ወር ያሉ ነው የሚኖርብሽ የመክተብ የከፊል ከዱሮቹ። አሁን ሌላ ከፊል ልታረጊ ስለሆነ ሁለት እሺ ሪያል ትከፍያለሽ። ይሄ መክተብ ደግሞ ትንንሽ ነገሮች ለመቶ ሦስት መቶ የሚከፋፈሉ ነገር አለ ማለት ነው። እቴ ጣለም መጥቼ ከዚያ ሀገር ገብቼ በባህር መጣሁ። ይሄን እንኳን አንብቤዋለሁ፣ ኮሜንትሽን አላቅም። ስለዚህ ምን ልላችሁ ነው የፈለኩት በቃ እያንዳንዱን ኮሜንት ይሄንን ሁሉ እንግዲህ በጣም ብዙ ኮሜንት ነው ያለው ይሄንን ሁሉ ኮሜንት አንብቤ መልሼ አልዘልቅም። እንዳጠቃላይ ከፊል ደግሞ አጣን ለምትሉ ልጆች መክተብ ነግራችሁ ነበር እኮ። መክተብ መክተብ የት ነው ብላችሁ ደግሞ ይጠየቃችኋላችሁ። መጀመሪያ ያህል ልመልስላችሁ፣ መክተብ አረቦቹ ያውቁታል። ኢቃማተል ተጅዲጂ ብትሏቸው፣ ኢቃማ የሚጀደድበት መክተብ ብትሏቸው አረቦቹ ያውቁታል። መድናም ያላችሁ መድና አረቦቹ እኮ ስጀምር ቤታቸው ሁለው ነው። አብሽር ወይም ነፋዝ የሚባል አፕሊኬሽን አለ። አረቦቹ ያ ስልካቸው ላይ ስላለ ስልካቸው ላይ ቁጭ ብለው ቤታቸው መጀደድ ይችላሉ። ይቃማችሁ ማስተካከል ይችላሉ። ስለዚህ መክተብ የት ነው ላላችሁት የትኛውን ቦታ ይቃማ የሚጀደድበት መክተብ የትኛውን ቦታ ማሰራት ትችላላችሁ። ይሄንን ልላችሁ ፈልጋለሁ። ከእንደገና ደግሞ ከፊል ከፊል ከፊል ለምትሉት ከፊል መክተብ እንደዚሁ መክተብ ሂዳችሁ መክተቡ ራሱ የሚያደራጀው ከፊል አለ። እነሱ እንግዲህ ያን ያክል ሀራሚ ይሆናሉ ብዬ አላስብም እኔ። ለምን ብትሉ እዛ ተጻጽፈው ነው በመክተብ ደረጃ ማለት ነው። ለአመት አንድ ሰው ከፊል አንድ አረብ ለአንዲት ሀበሻዊ ከፊል ከሆነ አሁን መጀመሪያ ሶስት ሺህ ብር ይቀበላል። ኢቃማ ማሳድሻ ስድስት መቶ ሀምሳ ብር ትከፍያለሽ። ስድስት መቶ ሀምሳ ብር ከፍለሽ ኢቃማሽን ታሳድሻለሽ አመት ድረስ ብቻ መጥፎ ስራ እንዳሰሩ እንጂ፣ በውጭ የፈለጋችሁትን ስራ ትሰራላችሁ። ከዛ በኋላ ደግሞ ከተስማማችሁ እንደዚያው መጀደር ከፈለጋችሁ እዛው ይነግሯችኋል መክተቡ። በምን ሁኔታ እንደሚጀድዱ ጭማሪ ብር አለው ወይ ጭማሪ ብር የለውም ወይ የሚለውን እኔ አሁን ይሄንን ልናገር አልችልም። ተጠይቋል እዚህ ኮሜንት ላይ አንበቤዋለሁ። ምክንያቱም ስላላየው ማለት ነው፣ ስላልሰማው። ነገር ግን የሰማሁት እኔ መክተብ ራሳቸው ከፊል እንደሚያመቻቹ ሰምቻለሁ። ስለዚህ ይሄንን ለመዳሞቻችሁ ንገሯቸው። አንደኛቱ ደግሞ ኮሜንት ላይ እንደዚሁ መዳሜ የት ነው ብላ ጠይቃኛለች፣ ብለሻል። ምንም ይሄ ቀላል ነገር ነው። መክተብ ቢቃመተል ተጅዲጅ ስትያት ታውቃዋለህ በቃ ይቃማ የሚጀደድበት ቦታ ካልሻት ታውቀዋለች ማለት ነው። ስለዚህ የመዳም ቅመሞች እንደዚሁ ቤተሰብ ማየት የምትፈልጉ ልጅ አላችሁ፣ ባል ያላችሁ፣ እናት ያላችሁ፣ ቤተሰብ ያላችሁ በሞላ አገር ሄዳችሁ ለመመለስ ልባችሁ ያመነበት ልጆች ካላችሁ አሰሩ አታሰሩ አልልም እኔ ነገር ግን ትንሽ አሁን ምሳሌ እዚህ ሀገር በጣም የቆየ አስራ አራት ዓመት አስራ አምስት አመት የቆየ ሰው እንግዲህ ቀራማ በአመት ስድስት መቶ ብር ነው። ስድስት መቶን በአስራ አራት ታባዛላችሁ። ወደ አስር ሺ ብር ይገባል ማለት ነው። እንደገና ደግሞ እንደነገርኳችሁ ከመጀመሪያ ከፊል አሁን ወደ ሌለኛ ከፊል ስለምትነቅሉ ይሄ ፊክስር ነው። ይሄም ሁለት ሺ ሪያል ነው የሚያስከፍላችሁ። ስለዚህ የተቀመጣችሁበትን አመት በስድስት መቶ ሪያል ማባዛት ነው በአጠቃላይ መክተብ ሁለት ሺ ብር ተናዙል ስለምታደርጉ፣ ሁለት ሺ ብር ያስከፍላችኋል። ይሄን ትይዛላችሁ። ይቃማችሁ ከተጀደደ ከአመት በላይ የሆናችሁ ልጆች አሁንም ይሄ ፊክስድ ነው፣ አንድ ሺ ሪያል ያስከፍላል። በቃ ይሄ ነው ክፍያው። ከፊል ደግሞ እንደነገርኳችሁ መዳሞቻችሁ ከሆናችሁ ሆኗችሁ፣ ካልሆኗችሁ ደግሞ ቢሮ እንደነገርኳችሁ ሶስት ሺ ሪያል ከፍላችሁ ከፊል ይሆኗችኋል። ይሄንም ማሰብ ነው። ስለዚህ ይሄ በጣም ቀላል የሆነ ነገር ነው ግን ውሸት ነው። እንደዚህ ነው የሚሉትን አትስሟቸው። ውሸትስ የሚሆነው ምን እንደሆነ ታውቃላችሁ? ይሄ በኦንላይን ነሊ፣ በዋትሳፕ ታናግሪኝ፣ በቴሌግራም ሄሎ ብዬሽ ነበር፣ መልሽልኝ፣ ቴክስት አድርጌልሽ ነበር፣ ፓስፖርትሽን ላሰራልሽ፣ ቃማሽን፣ ይሄን ላሰራልሽ እያሉ እያጭበረበሩ መቼም የኛ ሀበሻ እንኳን ትንሽ መንገዱን ተከፍቶለት ይቅርና እንዲሁም ተጉርጓር ቆፍሮ ያወጣል ሀበሻ ማለት። ስለዚህ እንደዚህ ብቻ አድርጋችሁ እንዳትበሉ እንጂ አረቦቹን ከያዛችሁ አትበሉ። ግን የመዳም ቅመሞችን የምመክራችሁ ምንም ይሁን ምንም የምሰሩበት ሰዎች ከፊል ይሆኗችሁ። እንደገና ደግሞ አንዳንዱ አረብ ታውቃላችሁ፣ አዛኛለን ምናልባት ብሩ ከበዛባችሁ ያንን ብር ራሱ ሸርቢ ያደርጓችሁ የተወሰነ እንደ አንድ አራተኛ፣ አንድ ሶስተኛ ራሱ ቢከፍሏችሁ ቢያግዟችሁ ማለት ይሄን የመጣባችሁን አስር ሺህ አስራ አምስት ሺህ የሚመጣበት ሰው አሁን ከባድ ነው፣ እውነት ለመናገር ዛሬ አስራ አምስት ሺህ ለማግኘት ስንት ጊዜ ሰርተን ነው፣ ስንት ወር ሰርተን ነው የሚገኘው? ስለዚህ አንዳንዶቹ እንግዲህ መልካም አረቦች ከሆነ ምናልባች ሊያግዟችሁ ይችላሉ፣ ላችኋለሁኝ። ጊዜው ደግሞ ጊዜ ገደቡ መቼ ነው? ለስንት ጊዜ ነው ለምትሉ፣ ይሄ አልታወቀም። በቃ አዋጅ የምህረት አዋጅ ተብሎ ወጣ እንጂ ለሶስት ወር ነው ለአራት ወር ነው ለአምስት ወር ነው የሚባል ነገር የለም፣ እላችኋለሁኝ ውዶቼ። እንግዲህ በቻልኩት የመለስኩ ይመስለኛል። ነገር ግን ልብ ብላችሁ እናንተ ተረጋግታችሁ በቃ አሁን ይሄን ነገር ትፈልጉታላችሁ። ረዥም ደቂቃ አይደለም 10 ደቂቃ 8 ደቂቃ ነው የምለቀው ቪዲዮ። ስለዚህ እኔ የምፈልገውን ነገር እስከማገኝ ድረስ ትኩረት ሰጥቼ ቪዲዮውን በትዕግስት መስማት አለባችሁ ላችኋለሁኝ። አሁንም የመጨረሻ ምነግራችሁ ቃማ ማሰራት የሚችለው የቃማ ቁጥር ያለው ሰው የፓስፖርት ቁጥር ያለው ሰው ወይም ደግሞ የቃማ ቁጥር ያለው ሰው ብቻ ፓስፖርቷ በፕሪንት ትወጣለች ተስ ትሳባለች ተብሏል ብር ከፊል የሚያስፈልገው እነዚህ አራት ነገሮች ናቸው በቃ ስለዚህ እነዚህን ይዛችሁ በዛ ላይ ደግሞ አላህ ያግዛችሁ እንግዲህ የናፈቃችሁትን ቤተሰቦቻችሁን ይሄን ሀጃችሁ ሞልቶላችሁ አላህ ያገናኛችሁ ነው የምላችሁ ውዶችዬ እንግዲህ ሌላ ደግሞ እንግዲህ ጥያቄ ካለ አጓጊ ነገር ካለ ደግሞ በሚቀጥለው ኢንሻላህ ተመልሼ ቪዲዮ ሰራላችኋለሁ ማለት ነው። ነገር ግን ሁሉንም እዚሁ ላይ እየተነገርኩ ይመስለኛል። ቪዲዮውን ግብታችሁ በስነ ስርዓት ከሰማችሁ ሁሉም እዚሁ አለላችኋለሁኝ። ግን ከእናንተ የሚጠበቀው ምንድነው? ጆሮችሁን በደንብ ኮርኮሩት። እዛ ሀገር ታውቃላችሁ፣ ይህ ኩክ ማውጫ አለ አይደል? ምናልባት መዳም በጮችብን ቁጥር ጆሮችሁ ተደፍኖ ከሆነ በዛ በደንብ አጽዱትና ጆሮችሁን ልብ ብላችሁ ስራ እየሰራችሁ ቢሆን በሰማአ መስማት ትችላላችሁ፣ እላችኋለሁ። በተረፈ እንግዲህ ለዚህ ልቡ የቆመለት ሁሉ የቆመበት ሁሉ እያሳካላችሁ፣ ሌላ ምንም አለልም። ውዶቼ በተረፈ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቪዲዮው ላይክ በማድረግ ጀምሩ፣ ሼር አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ እላችኋለሁ። ባይ ባይ።